ጠበቃ ሰብለ አሰፋ መታሰሯ የምታወሱ ነው ሳለ ዛሬ አሁን የተሰማው ከእስር መፈታቷ ተሰምቷል። እንግዲህ በርካታ ነገሮችን በማህበራዊ ሚዲያ በተለይ በንግግሯ ህግን ያለማወቅ ከተጠያቂነት አያድንም በሚል ንግግሯ የምትታወቀው ሰብለ አሰፋ ጠበቃና የህግ ባለሙያ እንደነበረች ከ16 ዓመታት በላይ በዳኝነትና በጠበቃነት ልምድ እንዳለ አስጨምረም ነው። በማህበራዊ ሚዲያ በቲክቶክ አካውንቷ ላይ ወጥታ በተለይ የምሰጠው አስተያየቶችን በማስመልከት በርካቶቹ ትምህርት እንደወሰዱበት ጀምርም ነው። እንግዲህ እሷ የተከሰሰችበት ዋነኛ ምክንያት በፖሊስ ዙሪያ በሰጠችው ወይም በጸጥታ ኃይሎች ዙሪያ በሰጠችው በአዲሱ በረቀቀው ህግ ጉዳይ ነው በማለትም ነው አንዳንዶቹ መረጃ ስገልጹም የተስተዋለው ዛሬ መፈታቷን የወጡት መረጃዎች ያሳያሉ። ጠበቃ ሰብለ አሰፋ ከእስር መለቀቋን በማስመልከትም አጠቃላይ አሁን የደረሱን መረጃዎችን በማስመልከትም ነው አጠር ባለ መልኩ ለእናንተ ይዤላችሁ መጣሁት። ሚኪ ታቦር ኒውስን ሳብስክራይብ በማድረግ ወቅታዊና አጫጭር እንዲሁም በፍጥነት መረጃዎች ለእናንተ እንደደርሱ ከፈለጋችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ለእሳታት ካሉ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።